ሰላም ሰላም፣ ለእናንተ ውድና የተከበራችሁ የማራዊ ቤተሰቦች፣ እንዴት ሰላም ናቸው? ሁሉ ሰላም፣ ሁሉ መልካም። ምን ያለው እግዚአብሔር መስገን። ዛሬ ደግሞ ስንት ጊዜ መጥቻለሁ። እንደምታዩት እንደዛ አርገ እየሰራው ነው። አንቺ፣ ሁልጊዜ ሩዝ ነው ወይ የምሰሪ? ነው በአጋጣሚ ስለሆነ ነው። እና ትንሽ ስኔ ስራ ስለሚበዛ ቤት ስጀምር አላሳየዋቸውም። ሽንኩርት ምናምን ሳበት ስራ አላሳየዋቸውም። አንዴ ነው እንትን ምለው ማለት አንዴ ልጆች ቤት ስላሉብኝ ሰዎች ቤት አይውሉም፣ እና እንደዚህ ባገኘው ትርፍ ሰዓት እንደዚ አንዴ አቁላላ ምናምን እና ፍሪጅ ውስጥ አስቀምጣለሁ ማለት ነው። ከዛም በኋላ ለሁለት ቀን ወይም ደግሞ ለሶስት ቀን እያክል እየቀነስኩ ትጠቀማለሁ ማለት ነው። የሚበቃኝ ምን እየወሰድኩኝ ምክንያቱም ሰዎች የጠዋት ወጥተው ማታ ነው የሚገቡት እና ህፃን ልጅም አለብኝ ማለብኝ አንድ አመት ከምናምን ልጅ ከዛ ደግሞ ተማሪ ልጆች አሉ። ተማሪዎቹ ልጆች ደሞ ታውቃላችሁ ሶስት ሰዓት ተኩል የሚመጡት ስለዚህ ግዴታ አለነሱ ማድረስ ስላለብኝ እንዲያለም እንዲያልኳችሁ ህፃን ልጅም ስላለብኝ ለዛ አርጌ ነው ማስቀምጠው ማለት እና እንዳልኳችሁ፣ ልክ እንዲቀለይ ነው እንዲቀለይ ነው እንዳርጌ አስቀምጥና ከዛም በኋላ ልክ በምፈልግ ሰዓት እያወጣሁ እጠቀማለሁ ማለት ነው እንጂ ሲሩስ ብቻ ደምና ደሞ የሚቀለ ቶሎ የሚቀለኝ ሰዓት ከደረሰብኝ አንድ አንዴ ታቃላችሁ ብሎ ብቻ ቶሎ አይተኝም እና ሰዓት ታጠረባችሁ ቶሎ የሚቀላችሁ ነው፣ ቶሎ የምትሰሩት ማለት ነው። ምክንያቱም እነዚህ ሲመጡ ምክንያቱም ታልደረሰ ቶሎ ታውቃላችሁ። ልጆቹ እንግዲህ ምናችሁ ላይ እንደሚቆሙ እንግዲህ ታውቃላችሁ፣ ለእናንተ አልነግራችሁም እና ለዛ ነው ጓደኞች፣ እንጂ ያንን እንዲሁም ያው ድንች ጨምሬበታለሁ፣ አተር ጨምሬበታለሁ። እነሱ በዜላ ነው የሚሉት ዳርጌ ጨምሬበታለሁኝ እና ደግሞ ታውቃላችሁ ልጅ ቤት ከባድ ነው። ልጆች ቤት የምሰራው በብዛት ልጅ ቤት ነው፣ ሁላችንም የምንሰራው እና ልጅ ማዘዝ ደግሞ ታውቃላችሁ በጣም ይከብዳል። እውነቴን ነው የምላችሁ። አሁን ልጁን እኔ እንደምትልሽ እሱን ራሱ ለማብላት ምን ያህል ሰዓት እንደሚቀመጥ አስቡት። ረጅም ሰዓት ነው መቀመጠው። በቃ ደስ ስለው ባፉ ይዞ ይቀመጣል። አይውጥም ቶሎ እንግዲህ። ዋጣቱ ትንሽ ስከና ህጻን ነው

ያቃለስ ወይም የሚሰሩ እና ይሄ ደግሞ እንዳልኳችሁ የህፃኑ ደግሞ የአንድ አመት ልጅ ነው። እሱ ደግሞ አሁን መዳዴ ማለት ጀምሯል። ታውኝ አልኳቸው። በቃ እኔ እኛ ነው ያለበት ቤት ፎቅና ምድር ነው። ደረጃው ሊወጣ ይሞክራል፣ ይወጣል። ደረጃ ሊወጣ ይላል። ከዛም በኋላ መቆም ይፈልጋል። መቆም ሲፈልግ እቃ ይዞ ሲቆም ወደ ኋላ ፍንግል ብሎ ይወርቃል። አስተውሉ እንግዲህ ምን ያህል ከባድ እንደሆነ ልጅ ጋ መስራት ማለት ነው። እና ለዛ ለዛ እንደዛ አድርግ ያስቀመጥና ልክ ቶሎ የሚቀለኝ የሚቀለኝን ቶሎ ብዬ ሰራለሁ ማለት ነው። በእርግጥ እግዚአብሔር ይመስገን ዘወጩ ይህን ሁ ለምን አልሆነም ለምን ደዝ እንደ አልተደረገም ብለው አይቆጣጠሩኝም። ያው እኔ በራሴ ነው፣ ግን ደግሞ ስራ ከብዳል። እግዚአብሔር ይመስገን ስለሁሉም ነገር አሁን ምላችሁ ፈልጌ ነው ሰብስክራይብ አርጉ፣ ሰብስክራይብ አርጉ። እኛ ስራሳችን ሰብስክራይብ እንደራረግ ነው ሄኖ ምላችሁ እግዚአብሔርን ሰብስክራይብ እንደራረግ እኛ ስራሳችን። ምንችግር አለው ብንደራረግ አንከፍልበት ስልኩ የራሳችን፣ እጃችን የራሳችን ኢንተርኔት፣ ወይ ማርያም ምን ችግር አለው ስራሳችን ሰብስክራይብ እንደራረግ ነው እና እኔ በነገራችን ላይ ሁሉንም ሰው ከከገጠመኝ አረጋለሁ፣ ሰብስክራይብ ምክንያት አልከፍልበትም። እንደዚህ ሲመጣልኝም አያለሁ፣ አይላችኋለሁ፣ ላይክ አረጋለሁ፣ ላይክ አብርቴ፣ ላይክ አረጋለሁ። ኮሜንት ብዙ ጊዜ አልጥፍም እንጂ ምክንያቱም አሁን እንዲያልኳችሁ ልጁ ጋር ስለማይመችል ላይክ ግን አረጋለሁ እና ቪዲዮዎቹን አያለሁ። ስለዚህ ምን ላላችሁ ፈልጌ ነው እኛስ በራሳችን ሰብስክራይብ እንደላረግ እስከ መቼ ሰው ሀገር እንኖራለን? እኛ እስቲ ኢትዮጵያ ያሉትን ኢትዮጵያ ያሉት ትምህሮችዋቸው እስቲ ዘና ብለው ነው ዘን ጠውፋ ብለው ነው የሚኖሩት ንጹህ አየር ተንፍሰው ፈለጉበት ነው። ቪዲዮዋቸውን ሰብሰብ እያሉ እየሰሩ በጀማ ነው። ስለዚህ እኛስ ለምንድን ነው እኛስ በራሳችን ማነደረ እነሱን እኛ አይደለንም የምናሳድጋቸው በማየት ላይክ በማድረግ ሸር በማድረግ። ስለዚህ እኛስ በራሳችን ለምንድን ነው ሰብስክራይብ ማነጋገር እኛ የማዳን ቅመሞች ማለት ነው። ለምንለት ለትልቅ ለምንለት ለትልልቅ ዩቱበሮች ብቻ እንይላቸው እንይላቸው እኮ አይደለም እንይላቸው፣ ግን እኛ እርስ በራሳችን ሰብስክራይብ እንደራረግ ነው። አሁን ለምሳሌ ሰብስክራይብ አድርጉኝ። ለምን ነው ሰብስክራይብ ማታወታችሁ? አይደለም እንግዲህ። ይቅርታ ድምጽ ከረበሻችሁ በመጀመሪያ ይቅርታ። አየር መንገዱ አካባቢ ስለሆነ ማለት ሊያርፍ ሲል ይረብሻል ድምጹና፣ ሊያርፍና ሊነሳ ሲል ትንሽ ይረብሻል። እና ሰብስክራይብ አድርጎ ነው የምላችሁ፣ እውነቴ ነው የምላችሁ። ይህን ቪዲዮ የምታዩ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉ። እንዴ፣ ምንድን ነው እሱ። ስለዚህ ስለራሳችን ሰብስክራይብ እንጠራረግ፣ ላይክ እንጠራረግ። ምንድን ነው እንዳይከፈልበት። እውነቴ ነው ኢንተርኔት ወይ ማዳም ስልኩ የናንተ ይህ እኔ የእናንተ ምኝ ነው። ስለዚህ ለምን ሰብስክራይብ ማንተራረገው ለምን ደግሞ በራሳችን ማንተጋገዘው ለምን እኛስ ሀገራችን ላይ አንገባም? ሀገራችን ገብተን እንደነሱ ሰብሰብ ይያን እንሰራለን። ስለዚህ ምንድን ነው የምላችሁ? ሰብስክራይብ አድርጉኝ። እኔ ነው ይህን ቪዲዮ የምታው ማለት ነው እታችሁ አይደለሁ የማደምጠው ስለዚህ ለትልቅ ተማሪዎች ብቻ እናሽቀቁ ነው፣ ግን ነው እግዚአብሔር ስራሳችን እንደጋገፍ አብራን እንደቅ። ከዛ ከዛን አገራችን እንግባ፣ አገራችን ገብተን ደግሞ አብራን እንስራ። እንዴ ምን ችግር አለው? እና ይህን ይመስላላችኋለሁ። ለዛ ነው እንጂ ሁሉ ጊዜ ሩዝ ብቻ ስለሆነ አይደለም። እንደዚህ ነው ባጋጠሙ፣ እንዳልኳችሁ ስለማይመቸ ነው መቅረጽ አልችልም። ምክንያቱም ልጁ ሲተኛ፣ ልጁ ልክ አስተኛና፣ በተኛ ላይ ሰዓት ሩጫ ነው። ወደ ኩሽና ማለት ነው። ከዛ ነው የምጨመረው፣ ጨመምረ ምናምን። ከዛ ደሞ ቤት ወደ ማጽዳት ይሄዳለሁ። እሱንም እሱንም አርጌ ሳልጨርስ አይተኛም ልጁ። ብዙ አይተኛም፣ ትንሽ ሳስተኛውን በስንት መከር አይተኛ። ከዛም በኋላ ደሞ ትንሽ ሳይተኛ ይነሳል ማለት ነው። ከዛ እነዛኞቹ ይመጣሉ፣ የባሱ እነዛኞቹ። ከመጡ ጨረስ በቃ ያው መጫጫው ነው ታውቁት አላችሁ። ታውቃላችሁ የአረብ ልጆች ምን ያህል አስቸጋሪ እንደሆኑ፣ እና ታውቃላችሁ ደግሞ ሌላ ደግሞ ታውቃላችሁ፣ ልጆች ቤት የምትሰሩ ልጅ ቤት መስራት ምን ያህል ከባድ እንደሆን፣ ምን ያህል እንደሚከብድ። እውነቴን ነው የምላችሁ፣ ልጅ ከመያዝ አስር ፎቅ እና ምድር ማጽዳት ይሻላል፣ እንዲሁ ይሻላል። እውነቴን ነው የምላችሁ፣ ልጅ መያዝ ግን በጣም ከባድ ነው። ወደ ቁልቦ የሚሆን ወይ በተለይ ህፃን ሲሆኑ እንዳልኳቸው እነሱን ለማብላት ረጅም ሰዓት ነው የሚፈጅባችሁ። ቁጭ ብላችሁ እዛው ነው እንቅልፍ የሚወስዳችሁል ማለት እዛው ሁሉ እንቅልፍ ነው የሚወስዳችሁ እዛው ማለት ነው። ምክንያቱም ቶሎ ቶሎ ታልበሉ ልጆቹ፣ በተለይ ይሄ ስልክ ከለመዱ ይሻሉ። በቃ ስታናግሯቸውም አይናገሩም።

በቃ አይምሯቸው እሱ ላይ ይሆናል። ብሉ አትብሉ፣ ብሉ አትብሉ፣ በቃ ከነሱ ጋር ራሱ መጫወጫ ነው ማለት ነው። ቤተሰቦቻቸው ከሌሉ ምክንያቱም አይመጡም ቶሎ። ልጆቹ ሶስት ሰዓት ተኩል ይመጡት እነሱ ደግሞ ይቆያሉ ማለት ነው። እና ከነሱ ጋር ራሱ መጫወጫ ነው በቃ። ካልበሉ ደግሞ ለምን አልበሉም? እና ልጅ ቤት መሰሩቶች ታውቃላችሁ ምን ያህል ከባድ እንደሆነ። ለማንኛውም ሰብስክራይብ አድርጉኝ። እንደዚህ ደግሞ አንዳንዴ ሲመቸኝ፣ እንደዚህ ደግሞ አሁን የቪዲዮ ከተቀረጸ ስንት ጊዜ አልተፖሰተም እንጂ አሁን ደሞ እንደዚህ ሆኖ እንጂ መቼ እንደሚፖስተው እራሱ አላውቅም። እና ላይክ እና ሼር፣ ሰብስክራይብ አርጉልኝ። ሲወዳችሁ አድርጉኝ። ስለራሳችን እንተጋገዝ፣ እንረዳዳ። ችግር የለውም። በእውነት ምን ችግር አለው? አንከፍልበት እንዳልኳችሁ ነው። አሁንም ደግሜ ስልኩ የራሳችን ነው፣ ኢንተርኔት የማዳ ምን ምን የምንከፍልበት ነገር የለም። ስለዚህ በራሳችን ሰብስክራይብ እንጠራረግ እንደጋ አንድ ላይ እንዶ ትልልቆቹ ጋር ብቻ ሄጌና እናሽቃብጥ። እግዚአብሔር ነው ይሄን ነው። እና በተረፈ ይሄን ይመስላችሁ አለው። ለፈለፍኩባችሁ መሰለኝ። ሀገራችን ሰላም ያደርግልን፣ እንግዲህ ዙራን መግቢያችን ከምንም ከምንም በላይ ሀገራችን ሰላም ያደርግልን ዙሪያ መግቢያችንን። በተረፈ ደግሞ በሌላ ቪዲዮ ደግሞ እንደዚ አጋጣሚ እስከምመጣ በያላችሁበት ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ሰላማችሁን ያብዛላችሁ በያላችሁበት።